እድሌ እጣዬ ክፍሌ የባረኩት በፍቅሬ ግሌ እንዲሆን የውሃ አጣጬ መረጥኩት ከሁሉ አብልጬ ብላ። እንግዲህ ይሄን ሙዚቃ ለቅዱስ ሀይሚ ጋብዘዋለች። በጣም ያሳዝናል። ዚዚ ሴንሴቲቭ ሰው ተኩል የሆነች ከስ ይዛ መታለች። ሀይሚዬ፣ ኦ ማይ ጋድ! ዚዚ ሴንሴቲቭ ጋይስ። በፈጣሪ ስም የፈሩት ይደርሳል የጠሉት ይወርሳል ማለት ይሄ ነው። እንግዲህ ብሩክ ተበልታል፣ ወንድሜ። ወይ ነዶ ወይ ነዶ መምሬ እንደው አሁን መምጣት ነበረብህ ወንድም አለም ወይ ነዶ ነው ዛሬ ወይ ነዶ ቡራዬ ተቃጠልክ ተንጨረጨርክ አይደለ ወይኔ ወንድሜ የውሸት ሳቅ የውሸት ሳቅ አንጀት ርር እያለ ትስቃለህ ዛሬ ደግሞ አንተን ለማናደድ ዝንጥ ዝንጥ ንጥ ብላ ነው የመጣችሁ እና እንግዲህ ያው ይሄን ሰውዬ ስታያል ደን ሰውዬ ቱ ባለቄ ይሄ የሚባል ነው አንቺ ሰውዬ የምትይው ፍቅረኛ አዲሷ አገሯ የውሃ አጣጯ የግራ ጎኗ ለማንኛው ቅዱስ ይባላል እንግዲህ፣ ይህ ልጅ እንደሚመጣ እኛ ጠብቀን ነበረ። ምክንያቱም ቀድሞ እየተነጋገሩ መነጋገሪያ እንዲሆኑ በቲክቶክም በምንም እያሉ ነበር። ያው እኛ የጠብቅ ነውን እኛ የምንፈልገውን ነገር ነው እነሱ ባይዘው የሚሰሩልን። እንግዲህ ሀይሚ ከቅዱስ ጋር መታለች ማለት ነው ብያችኋለሁ። ሀይሚ ብሩክን በቀላሉ ቅርታውን አትቀበልም ብያችሁ ነበረ። ይሄው እንዳሰብኩት ሆነ። በቃ እ ሳታንጨረጭረው ብሩክ ደግሞ ሀይሚን አናደህ አናደህ እንዲህ በቀላሉ በቃ ነገሮችን የፈለግኩትን ነገር አግኝቻለሁ፣ ያው እንደምትወደ አረጋግጠሃል። እና አሁን ሀይሚን ወደ ድሮ ቦታችን እንመለስ ልትላት ነዋ? ነዋ አይና አይ ነው። ነገር ግን ጅብ ከሄደ ውሻ ጮኸ ሆነ። ጅብ ከሄደ ውሻ ጮኸ። ጋበዘችው እኮ እድል የጣየ ክፍሌ በሆነ የውሃ አጣጫለች እኮ። ኦ ማይ ጋድ! ኦ ማይ ጋድ! ይሄ ሙዚቃ ትልቅን ያለው ሙዚቃ ነው ጋይስና። ቡራዬ ውህ እናንተ እኔማ ፎቶውን ሳየው በጣም ቆንጆ መስሎኝ ነበር። አይ እምነት የምናገረ ከብሩኬ ጋር የምታምረው የእውነት ቡራማ ሸበላ ነው። ሸበላ ነው አዲሱን ቆንጆ ነው እንዳሰድቡት። ለማንኛውም ምንም ነገር አልተናገረም። በጣም ተጨናንቋል። ብሩኬን የፈራው ይመስላል። እንዲሁ ንድዳኔ እንዳይፈነክተኝ ብሎ ነው። በጣም ፈርቶ ጨንቁ እነሱ ሲጨቃጨቁ እሱ በጣም ተጨነቀ ተጨነቀ። እነሱ እኮ ተወና ይችሉበታል። እሱ ግን ጭንቅ ነው ያለው። እንደውም ዩቲዩብ ላይ እኮ የሰራ ነበር ግን ዩቲዩብ ላይ እንደምና ያድልን። በጣም ጭንቅ ነው ያለው። ፍርትን ያለው ልፍራ ሊሆን ወንድማለም ወይ ወይ ወይ አይዞ አይዞ ፍቅር ነው እንደዚህ የሚያጨቃጭቃቸው። ምን አለ አስታራቂ ብትሆን ይሻል ነበር። አስታራቂ ሁን አንተና ሊንዳ እንደውም ብትጣበሱልን ይሻለናል። ከዚህ በኋላ ሊንዳ እና ይሄንን አዲሱን ፍቅረኝ የሀይሚን ቅዱስን አጣብሱልኝ። በቃ ይሄንም ይሻለን እንጂ ብሩክ ና ሀይሚን መደብ እንዲ ያለፈ ፎንቃ እንዳለባቸው ግልጽ ና ግልጽ ነው። ቡራም ያው ሀይሚን ለማናደር ነበረ ቅዱን አሳግቶ ከመጣ በኋላ እሷ ደግሞ ሌላ ቦታ ጠበቀችው ና ድራማው ገና ይቀጥላል ማለት ነው። የኔ ማሮች የኔ ውዶች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? ኔ በጣም ደህና ነኝ። እግዚአብሔር ይመስገን። አዲስ ቪዲዮ ካችት ብያለው። ስንጠብቀው እና ስንጓጓለት የነበረው ሰው መቷል ማለት ነው። እንግዲህ ሸበላዬ ጠንበለል እያላችሁ ቲክቶክ ላይ ፖስት ስታረጉት ነበር። ዛሬ ግን ከብሩ ጋር ሳየው ወፍ ጣሪስ አንድ አልመጣልኝ። ማች አላረጉም ከሀይሚ ጋ። ጋይስ በጣም ረዘመ እንዴ፣ ሰው ተኩል ሆነ እኮ። ፀጉሩን ተቆረጠው። በል ፀጉሩን ጨዋ መሆን አለብህ እንደ ቅዱስ ቦስ ቦስ ምኑን ህ ነው? እዳ ጸጉር በጣም ረዝሟል። እና ሀይሚ ቋንጃ ላይ ነው የሆነችው። ደ ትንሽ አጠር በል። ጸጉሩ ነው ጸጉሩ ነው እንደዚህ ያስረዘመ ና እና ለማንኛውም ከብሩክ ጋር አዎ፣ እንደ ብሩክ አይሆንም። ሀይሚዬ አይ ቡራን የመሰለሽ የብላማ ተተሸትም እንደማትይ እኮና ቃደንና ለማንኛውም ቅዱሴን ደግሞ እንዳሰልቡት ቅዱሴ አንስጤ ም ላቃ ለምድ ምታቆላምጩ ባለጌ ስመኝ ስነስርዓት ያሽ ና ቅዱስ ጨነቀው፣ ተጨነቀ እነሱ ድራማ ሲሰሩ እሱ ምን ይበል። ውይ ውይ ውይ ወንድሜ፣ ኔ ልጨነቅልህ። መበሻሸቁ እንደቀጠለ ነው፣ ጋይስ መበሻሸቁ እንደቀጠለ ነው። ሞት ይርሳኝ ሞት ይርሳኝ። እናንተ ደመቁ የልጇን አባት ይዛ እንደመጣች ሰማው። ስለ እሷ አላዋራ ብዬ ፕሮሚስ ገብቼ ነበርና። ተረግዞም ባል ይገባል። የጨነቀው እርጉዝ ያገባል፣ የጨነቀው እርጉዝ ያገባል። የደመቁ ባል መጥቷል። ከየት እንደመጣ አይታወቅም። ለማንኛውም ስለ እሷ ማውራት ትቻለሁ። ሶ ወደ ሀሳቤ ስመለስ ብሩክ ዛሬ አጠበን አይገልጸውም አጥቦ ጨምቆ ነው ያሰጣል። በፈጣሪ ስም ባለፈው ሀይሚ ማትወረደችበት መጀመሪያ ሶስና ማትወረደችብን፣ ከዛ ሀይሜ፣ ከዛ አንተ፣ ወይኔ! አጥቦ ጨምቆ ነው ያሰጣል። እናንተ እናንተ እዛ አረብ ሀገር ሁናችሁ እኔን እያማችሁ አጽያት እየገባችሁ ነው አለ። ሲኦል ነው የምትገቡት ስለዚህ ስለ እኔ አያገባችሁም፣ ብሏችኋል ልንገራችሁ ብዬ ነው። የፈለገ ክለብ የፈለገ በአቅፍ ብስም ብጨፍር ምን አገባችኋል አለም። ወይ ቡራ ወይ ቡራ፣ አጥበን ያሰጣህን። በእውነት እዛ ላይ ብለው የተቀመጣችሁ ስለኔ የምታወሩ ስራ የላችሁም ወይ? እውነት ነው እውነት ነው እውነት ነው እውነት ነው ግን ጥሩ አይደለም ብለን ነው፣ ላንተ ነው፣ ላንተ ብለን ነው። እሺ እና ሀያ አራት ሰዓት ስለኔ አታወሩ ብሏቸዋል፣ ብሎናል። እኛንም ዩቲዩበሮችንም ጭምር ነው። ያው እኛማ ስራ ነው ብራዘር፣ እንዴ ብሩክ የብኑናሃል ዴ እንጂ አንዳንዴማ ለአንተም እኮ እናሳድጋለን እኛ፣ ካልፈተፈትን እንዴት ነው የምታድጉት? እንዴ ከዛ ውጭ ግን እውነት ነው። ቲክቶክ ላይ የሚያወሩ ሰዎች ምናምን ምናምን አሉ። በእርግጥ እናንተ ያው እንግዲህ ስነ ስርዓት ያዙ ተብላችኋል። መልእክቱ ከደረሳችሁ ስሙ እንግዲህ፣ አንዳንዴ እሱ የሚላችሁን ስሙ። ግን አጠብከን እኮ አጠብከን። ማትወረድክብን ቡራዬ፣ ምን ነው ምን አጠፋን እንዴ? ተውንጂ ተውንጂ። ብሩክ ተረጋጋ ብራዘርዬ እናላችሁ ሀይሚዬ፣ ዛሬ ኦማይ ጋድ በጣም ዘንጠሻል። ባይዘወይ ኦ በጣም ነው የዘነጠችው። እናንተ በጣም ነው ያማረባት። ሲቀጥል ደግሞ እራት ይጋብዝሻለ ብሩክ እኮ ይኸው። አንተማ ጋብዛት አታውቅም እኮ ቀሚሱን ሰጥቶኝ ግን ጋብዞኝ ያቅም አለች እኮ ሀይሚ በአደባባይ እና ብሩኬ፣ ምናለ ሀይሚ እንደምትፈልገው ብትሆንላት። ያው ብሩኬ ዛሬ የመጣው ሀይሚን ይቅርታ ሊጠይቅ ነው፣ ነገሮችን ሊያስተካክል ነው እሷ እንደምትወደውና እንደምትፈልገው አረጋግጧል። ነገር ግን ነገሩ ደግሞ ጅብ ከሄደ ውሻ ጮኸ ሆነና የብሩኬ በርዶ፣ ብሮኬ የነገሩን ሊያስተካክል ሲመጣ የሀይሚ እንደገና እሳት ሆኖ ተቀጣጥሎ ጠበቀው። ጋዝ ተርከፈከፈበት ነው ምላችሁ። ጋዝ ተርከፍክፎ ጠበቀው፣ እና ሁሉንም ትቸዋለሁ ብሎ ሄዷል። እንግዲህ አላገኛትም ብሏል። ግን ነገ ደግሞ ይገናኛሉ ና ብያለሁ። ሀይሚ እልሁ ሳታስ ጨርሰው አሳያለሁ ብላ ሳታሳየው አትቀርም ብያቸዋለሁ። ና መቼም በሶስት ቀን በአራት ቀን ፍቅር ይዟ ትች ባለየ ብላችሁ አሁን የምትሳደቡ ሰዎች ትኖራላችሁ። የዩቲዩብ ባህሪ የማይገባቸው አራ ዘና ፈታን አረጉኝ እንዴ። በተለይ ቦስ እንዴ! ቦስ ቁመቱ እንደዚህ ዩቱብ ስልክ ለራሱ እንደዚህ ነው፣ አንጋጥጫ ወደ ላይ ያየሁት እንዴ። ቦስ ምንድን ነው ጸጉርን አሳጥርልን ባክ። እኛ አጭሮች እንዴት ነ? ሀይሚስ ብትሆን ይታኮ ጫማ ባታደርግ ኮ ጉልበት ላይ ነው የምትቀረው እንዴ ረዥም ተወጃለሽ፣ ያለ ቡራ ደግሞ አደን አንቆላታል ቦስንና። በነገራችን ላይ የመበሻሸቅ ምንም አይጠቅማችሁም፣ ሁለታችሁንም ማለት ነው። መለየትን እንጂ መፋቀር ነው ያመጣላችሁም፣ እና ልጁ ራሱ ጨንቆታል። በቃ የሆነ ላስታርቅም እያለ ይመስለኛል በውስጡ ሲጨቃጨቁ። ብሩክ እንግዲህ እያደረግኩት የነበረው ነገር ስህተት ነው፣ የምፈልገውን ነገር አግኝቻለሁ፣ ያደረኩበት የራሴ ምክንያት አለኝ ብሏል። ምክንያቱን ሊነግረን ነበር የመጣው ሀይሚን ብቻዋን ትመጣለች ብሎ ሲጠብቅ ሼበላውን ይዛ እንግዲህ ሰበርሰካ እያለች ሰበርሰካ ሰበርሰካ እያለች መጥታለች። የጠበቀው ነገር ሌላ ነው፣ ያገኘው ነገር ደግሞ ሌላ ነው። አያችሁ፣ አንዳንድ ወንዶች ሁሉም ሰው ማንም ሰው በጣም ወዳችኋለሁ ካላንተ መኖር አልችልም ብላችሁት የሆነን ሰው ከዛ በኋላ ያለሱ መኖር የማትችሉ ስለሚመስለው እንደፈለገ ሊያደርጋችሁ ይችላል። በላያችሁ ላይ ሊፈ አሁን ብሮኬ ሀይሚን ሌላ ወንድ ታመጣለች ብሎ ስላላሰበስ አሁን በፊት አድርጋ ስለማታቅ ሀይሚ ጭራሽ ነው ያልጠረጠረው። በቃ የምፈልገውን ነገር እስከፈለግኩት ጊዜ አደርጋለሁ ሀይሚ እንደዚህ ፈትናታለሁ ብሎ ነበር ያሰበው። እንደዚህ በአጭር ጊዜ ሌላ ሰው ታወቃ እንደዚህ ደፍራ ታመጣለች ብሎ አልጠበቀም ብሩክ የገብቷቸዋል። ሀይሚን እንደዚህ ሀያቃትማ በቃ ጨዋ ስለሆነች አታደርግም ብሎ ነው የሚያስበው። ግን እልህ የማያስደርገው ነገር የለም ና ያልጠበቀው ነገር ስላገኘ ብሩኬ በጣም ነበር የደነገጠው። ማለት ነው ሊላት የነበረው ይቅርታ ጠይቆ ምናምን ወደ ሰላማቸው ሊመለሱ ነበር፣ ግን ያየው ነገር ስላስደነግጠው ሊያወራው የነበረው ነገር በሙሉ ነው የጠፋበት ና ሰላማዊ ነገር ከማውራት ይልቅ መበሻሸቅ ምናምን ምናምን ነው የጀመሩት። እና እንግዲህ ያው ብሩኬ ትንሽ ባትዘገይ ጥሩ ነው። ቢያንስ እሺ፣ ቢያንስ የመጀመሪያው ቀን እሺ፣ እንኳን አመጣሃት እሺ ሁለተኛ ምን ይሁን፣ ሶስተኛ ግን የልደቷ ቀን በተለይ እንደዛ ስታበላሸው፣ በቃ ይሄ ነገር በጣም የሚደብር ነገር ነው። ዘገየ፣ በጣም ገባህ፣ ጅብ ከሄደ ውሻ ጮኸ። ይሄ ሰው ሳይመጣ ቢሆን ኑሮ ይሻል ነበረ፣ ግን ከመጣ በኋላ ነው የመጣው። ገባህ፣ ረፈደ፣ ከረፈደ በኋላ። አሁንም ቢሆን ተስፋ እንዳትቆርጡ፣ ተስፋ እንዳትቆርጡ ሀይሚና ብሩኬ፣ አሁንም ቢሆን ይታረቃሉ። በቃ ስራ እየሰሩ ነው። በቃ እየተበሻሸቁ ነው። ነገር ግን ሀይሚም አብሽቆ አብሽቆ ሲያልፍላት ብሩኪያም በሽቆም አብሽቆም አብሽቆም ሲያልፍለት መጨረሻ ላይ አንድ ላይ መሆናቸው አይቀሩም። እስከዛ ግን ብዙ ነገሮች ይፈጠራሉ ብዬ ነው የማስበው። ይሄ ግን አዲሱ የሀይሚ ቸከስ ግን ማውራትም ቢችል አይመስለኝም። ፈሪ ነው። በአንድ ቀን እንትሉን የሚያከሽፍባት ይመስለኛል። እንግዲህ ይሳካልሽ ያጣፍጥልሽ ሀይሚዬ። እንግዲህ ብሩክን ለማብሸቅም ቢሆን ያመጣሸው ሰው ጥሩ ነው። ባያምር አይከፋም። እንደዛ ነገር ነው። በቃ ከብሩኬ ባይደርስም ቆንጆ ነው ቸከስሽ። ደግሞ አተፍራሽ ቦስ ቦስ ሆኖ ስም እንዴት ትፈራለ? ቆያንተ ቡራን እኮ ፈራኸው። ሊበረግግ እኮ ነበር ደ